አይ እኔ እንኳን ነፋሱ ትንሽ እንዳይከብደኝ ብዬ ቀረሁ። ቆይ ድም ብላለች፣ እሷንም ይዘዋት ነው የወጡት። ዛሬ ቤተሰቡ እንዳለ ደስተኛ ነው። በኛ መስፍን ዛሬ ምን እንዳገኘ ያላውቅም፣ በጣም ደስተኛ ሆኗል። ደስ ይላል። በቃ ኔ ሻወር ልውሰድ ነገር ነገር አባዬ ምንም አልነግርህም ብቻ ያንተ መድሃኒዓለም ቢዘገይም ማንም እንደማይቀድመው ገብቶኛል። እሱ ሲኔ መድሃኒዓለም ስጦታውን እንደማይነጥፍ አውቃለሁ። በጣም አባዬ እንዴት ነው ይሄን ያህል ቸር የሆነው? ከፊትሽ አለ እኮ እስቲ ጠይቅ። በጣም አባዬ ደግሞ እኮ የሚሰጠን ነገር ብዛቱ የገፋን ቢመስሉ አባዬ በጣም ይወደናል። ረሃብዬ ሞት ብሽኩ አባዬ እባክህ እኔ እኮ ደስታውን የምችለው አይመሰለኝም ነበር፣ ግን ደግሞ ቻልኩት። ይሄማን ይችሉ ነበር አማ አባዬ፣ እስኪ እንኳን ደስ ያለሽ ብለኝ አባዬ። አፈኝ እንኳን ደስ ያለሽ አ ሰላም፣ ጤና ይስጥልን ውድ የተከበራችሁ እንደ ቻናላችን ቤተሰቦች፣ እንደምናረፈዳችሁ እንደምንቆያችሁልኝ፣ ሰላማችሁ ወይ ያላችሁበት ቦታ ይድረስልኝ እያልኳችሁ ዛሬ ደግሞ በተለመደ በኖላዊው ምድራማ። እንግዲህ ዘጠና ስድስት ላይ ትላንት እንደነገርኳቸው ዛሬ በደስታ የተለየ ነገር አለ ማለት ነው። ሁላችሁም ገብታችሁ ሁላችሁም ቪዲዮ ላይ አንየውም ካንደሳለሽ አንየውም ካንደሳለሽ በሏት ማለት ነው። እህታችን እንግዲህ ከስንት ዓመት በኋላ ከስንት ጊዜ በኋላ ይህ አንዬ ኡምባ ዛሬ ታፍሷል ማለት ነው። እግዚአብሔር ይመስገን እግዚአብሔር ይመስገን። እውነት ለመናገር እንግዲህ መግባ ላይ እንዳያችሁት ታን የቤተ ክርስቲያኗን ሄዳ እናቷ በደስታ እናቷ በቃ እሷም ደንግጣ በዛ ሰዓት ጠርታ ከደ ጠራች በኋላ ወደ እሷ ተመልሳ በድንጋጤ እየተነናበረች ወይ ሀሴት እየኗሽኝ እማ እያለች ማለት ነው፣ በድንጋጤ መጣች እና የተደራበረች ወደ አባትዮዋ ቤት ወጣ ሄዳለች እና ከሄደች በኋላ ነጠላም ንፍሷን ወስዳ ወደ ቤተክርስቲያን ሄዳ በደስታ እግዚአብሔር ፊት ለፊት ቁጭ ብላ፣ ለአባትም ምን ሆነሽ ነው ልጄ፣ ምን ሆነሽ ነው፣ ምንድነው የተፈጠረ እያላ ደስዋ ምንም ነገር አልነገረችው ማለት ነው። ቤተክርስቲያን ከሄደ በኋላ በዚህ መልኩ ቤተክርስቲያን ላይ እግዚአብሔርን እያመሰግነች እያለቀሰች እግዚአብሔርም እያመሰግነች ትገኛለች ማለት ነው። ግን ከዚህ የበለጠ እውነትም ደስ የሚል ደስ የሚል እናቷ ልጆቿ ማለት ነው ምላሴና ሰላም ሰራተኛውም ሀና መሆኑ ሀና ልጇ መሆኑን ማቋ ደስ ብሏቸዋል በጣም ማለት ነው። በጣም ደስ ብሏቸዋል። እንግዲህ እባቧ እናያታለን ከዚህ በኋላ ማለት ነው። እና ሜሉ ደግሞ በድንጋጤ እሷ በቃ እንደዚህ ውስጧ በጣም ፈርቷታል። እንዴት እቀበላታለሁ? ይሄ ሁሉ አመት አሰቃይቻት ነበረ። ሰው እንደ አሰቃይም ሳይሆን ብዙ ነገር አረጌባታለው አረጌያታለው። እንዴት ነው የምትቀበለኝ ልጅ እናቴ ብለ፣ እንዴት ነው የምትቀበለው የሚለው ፍራቻ ልቧ ላይ አሁንም አለ ማለት ነው። እንግዲህ ቤተሰቦች ይሄ እንግዲህ ዋን ነገር በሁ ልጅ ናት ብለ መቀበሏ ነው። መቀበላ ብቻ ሳይሆን እንትን ማለቱ ነው። ልቧ መንገር ሆነ ማስበው ራሱ ትልቅ ነገር ነው። ነገር እሱ ነው። ቤተሰቦቼ ሙሉ ቪዲዮ ለቃችኋለሁ። እስከዛ ድረስ ላይክ፣ ሼር፣ ኮሜንት እያደረጋችሁ ጠብቁን ማለት ነው። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ ማድረጉን እንዳትረሱ፣ የደውል ምልክቷንም ተጫኑ ማለት ነው። እንግዲህ አዲስ ቪዲዮ ከዚህ ስለቅ፣ አዲስ መረጃ ሲለቅ ወደ እናንተ ቶሎ እንዲደርስ ማለት ነው እንግዲህ ነባሪዎች እንደተለመደ ላይክ ሼር ኮሜንት እያደረጋችሁ ግቡ ማለት ነው። አሁን እንኳን ደስ አለሽ እህታችን በሉት ገብታቸው ማለት ነው። ለሷ ነው እንጂ ለእናቷ አይደለም። እንኳን እናቷ በዚህ ከዚህ በፊትም ብዙ ነገር ያደረገቻችን አንረሳንም። ባዩሽንን ትብላ በአዩሽንን ተማምና በአዩሽንን እንደዚህ አድርጋ ባዩሽናት መልሰ አሁን እሷን የገደለችው ጉድጓድ ጉድጓድ የቆፈረችላት እንደቆፈረች ግን አልቀራችም። አሁን እንግዲህ ደግሞ አዲሱ ነገር ምንድን ነው ሀንዬ ሲያልቅ ደግሞ ሀንዬ ልጄ ናት ብለ እንደተቀበለችው ደግሞ ሆኖ እሱ አሁንም ምንም እንዳ አላወቀው ሆና ራሷን ደፍታ እርግብ የምትባለዋን እየፈለገቻት ነው። ማናት? ለምንድ ነው እዚህ መጣች? እንዴት ነው እንደዚህ ሆነ እያለች የት ነው እያለች የት ጠፍታ ነው አሁን እያለች በውስጧም እየነገራት ግን እየፈለገች ነው ማለት ነው። ትገኛለች ሜሉ ማለት ነው ማለት ሜሉ። ስለዚህ እግዚአብሔር ያግዝሽ። አሁን ደግሞ እርግብም ለማግኘት ቪዲዮ ሙሉ ቪዲዮ ለቃችኋለሁ እና በጣም ደስ የሚል ማለት ነው። እኔ ያን ዬ በቃ እኔ ደስታ ያን ደስታ ሁን አልቻል መቋቀበ ሁን ባቸውን ራሱ እኔ ማያታውቃት እንጂ በቃ እሷ አቅፍሳት አላደረገችም ራሱ ማለት ነው። አላቀፈቻትም ማለት ነው። በቃ ደንግጣም ነበረ። ደግሞ እንዴት አድርጌ ብላ ውስጧ በጣም በቃ ጸጽቷታል። ተጸጸተችው ያሳለፈችው ያደረገችው ሀንዬ ላይ ያደረገችውን ነገር ስለ ጸጸታት ዞር ብላ ሀንዬን እንትን አላለችም፣ አላቀፈችምም ግን በሁንባ ሁንባው ቡና ትራሱን ሁሉን አጥባለች፣ በሁባው ማለት ነው ብድርብስንም ጋቢውን የለበሰችውን አጥባለች። እንግዲህ ሙሉ በሙሉ ሀንጌውን ካልደሳለች ነው። እኛ አሁን ይሄ ቪዲዮ የለቀፍኩላችሁ ጠብቁኝ። በኋላ ላይ ዛሬ ማታ ላይ ሙሉ ቪዲዮውን ለቀያችኋለዋለሁ። እስከዚያ ድረስ ግን መልካም ቆይታ፣ መልካም ጊዜ ይሁንላችሁ። ቪዲዮንን እጅላችሁ እስከሚመጣ ድረስ መልካም ቆይታ ይሁንላችሁ። ሁላችሁም ላይክ፣ ሼር እያደረጋችሁ በጉጉት ጠብቁኝ ማለት ነው። እወዳችኋለሁ። ባይ ባይ።